አንድ ሰው ምንም የሰው ብዛት የጓደኛ ጋጋታ የዘመድ ብዛት አያስፈልጋችሁም። የሚያስፈልጋችሁ አንድ ሰው ብቻ ነው። የሰው ነገሮች ቢበላሹ ከጎናችሁ ይቆማል። ብትወድቁ ያነሳችኋል። ብትሳሳቱም ያርማችኋል። በዝቅታችሁ ጊዜ ሁሉ አብሯችሁ ዝቅ ይላል። ስትነሱም አብሯችሁ አለ። የዚህን ሰው መኖር ስታስቡ ደስ ይላችኋል። እርሱ ስለተሰጣችሁ ብቻ እግዚአብሔርን ታመሰግናላችሁ። ያ አንድ ሰው ነው፣ ለናንተ ግን አለማችሁ ነው። ለሌላው እንደ ማንኛውም ሰው ነው። ለእናንተ ግን የሰው ልካችሁ ነው። ከልባችሁ ታምኑት አላችሁ። ከልብ ትጎሩበት አላችሁ። ካደረገላችሁ መልካም ነገር አንጻር ምንም ቢሳሳት ትችሉት አላችሁ። ይህ ሰው የቅርብ ጓደኛችሁ ሊሆን ይችላል። የፍቅር ወይም የትዳር አጋራችሁ ሊሆን ይችላል። አባት፣ እናት፣ ወንድም፣ እህት፣ ልጅ ወይም ሌላ የቅርብ ዘመዳችሁ ሊሆን ይችላል። በሕይወታችሁ ለዚህ ሰው የምትሰጡት ቦታ እጅጉን የተለየ ነው። ብታወሩለት አጠጉም፣ ብታስደስቱት አትረኩም። የምርም የእናንተ እንደሆነ በልበ ሙሉለት የምታወሩት ለት ሰው ነው። አዎ ሰው አታብዙ። የሚያስፈልጋችሁ ጥቂት ወይም አንድ ትክክለኛ ሰው ብቻ ነው። ይህን ሰው በልበ ሙሉለት የኔ ነው አለልኝ ለማለት ቅንጣት ታህል እንኳን አፍረት አይሰማችሁም። በዚህ ሰው ምክንያት የሰው ዋጋ ይገባችኋል። እንደዚህ አይነት ሰው ያላቸው ሰዎች ህይወትን በፍቅር ይኖሯታል። እያንዳንዱ ከዚያ ሰው ጋር የሚያሳልፉት ሰዓት የተለየ ትርጉም አላት። የኔ የምትሉትን ሰው አጥብቃችሁ ያዙ። መጠቀም እስካለባችሁ ድረስ ተጠቀሙበት። በመኖሩ አትርፉ፣ በአብሮነቱ አግኙ። ውስጣችሁን አሳርፉ፣ ልባችሁንም አስደስቱ።